በስማብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሐሙሱ ለሰኔ በዛቲ ዕለት አዕረፈ። አብ ያዕቆብ ምስራቃዊ ተአማኒ ወስተ ወመስተጋድል አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ አምስት በዚች ቀን ታማኝና ተጋዳይ የሆነ ምስራቃዊው አባት ያዕቆብ አረፈ። ይህም ቅዱስ ከምእመን ዋልንጦስ ዘመን በኋላ የታላቁ ቆስጠንጢኖስ ልጅ በሆነ በታናሹ ቆስጠንጢኖስ ዘመንና በካሃዲው ሉልያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልንጦስ ከተገደለ በኋላም በእርሱ ፈንታ ወንድሙ ነገሰ። እርሱም አሬወሳዊ ነበር። የጣዖት ቤታቸውንም እስኪ ከፍቱ ሃይማኖታቸው የቀናውን የምእመናንን አብያተ ክርስቲያናትንም እንዲዘጉ አረዮሳውያንን አዘዛቸው ወደ ከፋችና ወደ ተበላሸች ሃይማኖታቸው ምእመናን በግዳጅ እስኪገቡ ድረስ እንዲሁ አደረጉ። ይህም የንጉሱ ትእዛዝ በሚገዛው አገር ሁሉ ደረሰ። ይህ አባይ አይቆብም ይህን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜም ተነስቶ ወደ ቁስጥንጥንያ ሄደ። በምኩራብ በኩል የተነሱበትን ጠላቶቹን ሄዶ በምዕራብ በኩል የተነሱበትን ጠላቶቹን ሄዶ ለመውጋት ሲወጣ ንጉሱን አገኘው። ይህ አባት ያይቆብም በፊቱ ቆሞ ንጉስ፣ ወይ በጠላቶች ላይ እግዚአብሔር ይረዳህ ዘንድ ምእመናንን እንዲጸልዩልህ አብያተ ክርስቲያናቸውን ክፈትላቸው ብዬ ለምናሃለው። ይህን ካላደረክ ግን እግዚአብሔር ይጥልሃል፣ ከጠላቶችም ሸሽተ በእሳት ቃጠሎ ትሞታለህ አለው። ንጉሱም ይዞ ለሚጠብቀው ወታደር በሰላምና በደህንነት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 ካሪዮሳውያንም ብዙዎቹ የአባቶቻችን ሐዋርያት ወደ ሆነች ቅድስት ሃይማኖት ተመለሱ። በዚህ አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ ታመኑ። ከዚህም በኋላ ይህ አባት ወደ ቦታው ተመለሰ። አርፎ የሕይወትና የሰማይትነት አክሊልን እስከ ተቀበለ ድረስ እንደ ቀድሞ በገድል ተጠምዶ ኖረ። ለእግዚአብሔርም ምስጋና ይሁን እኛንም በዚህ ጻድቅ ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለያይቆ ያይቆ በብሔረ ምስራቅ ዘአስተርአየ ከዊኖ በንጹህ ሰብሃበ እግዚ ጸለየ ላይለ አርዮሳዊ ንጉሥ ከመተነበየ እምገጸ ጸላይቱ ዘመንገለ አጽድ ጐየ ምስለ እልያሁ ህቡረ ዘእሳት ጽየ። በዚህችም እለት የተመረጠ ሀያል ተጋዳይ አባ ብሶይ አረፈ። የዚህም ቅዱስ አባቶቹ ክብር ይግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱም ስም ታግ ህስጦስ ነው። እርሱም ከአንጾኪያ የቃው ገዥ ነበር። የእናቱም ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው 17 ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሌሊቶችም በአንዲቱ ለታግ ለታግህስጦስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው። የእግዚአብሔር ወዳጅ ሆይ ሰላም ላንተ ይሁን። እነሆ ጸሎትህ በእግዚአብሔር ዘንድ ተሰምቷል። ሚስትህም ወንድ ልጅን ትወልድልሃለች፣ ስሙንም ብሶይ ትለዋለህ። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል፣ ክብር ይገባዋልና ለክርስቶስ ምስክር ይሆናልና ብዙ ስቃይና መከራም ተቀብሎ የሰማዕትነት አክሊልን ይቀዳጃል። ከእንቅልፉ ነቅቶ ራዕይ እንዳየ ለሚስቱ ነገራት። ከጥቂት ቀኖች በኋላም ፀንሳይን፣ ቅዱስ ሚያዚያ አንድ ቀን ወለደችው። እውቀትን፣ ጥበብን እና ፈሪያ እግዚአብሔርንም በማስተማር አሳደጉት። ሰባት ዓመትም በሆነው ጊዜ ወደ አክሚም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጠምዶ ድንቆች ታምራትን እያደረገ ኖረ። ከዚህ በኋላም ሀያ ሰባት ዓመት በሆነው ጊዜ የስዒድ መኮንን ወዳለበት ወደ ቃው ከተማ መጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸው ይገድል ነበር። ያን ጊዜም ክፉዎች ሰዎች ወደ መኮንኑ መጥተው ለቃል የማይታዘዝና ለአማልክት መስገድንም እምቢ የሚሉ ሁለት ዲያቆናት አሉ ብለው እኒ የከበሩ አባ ብሶይንና አባ ጴጥሮስን ከሰሷቸው። በዚያን ጊዜም እንዲያቀርቧቸው አዘዘና አቅርበው በፊቱ አቆማቸው። ስለ ስራቸው መረመራቸው። ክርስቲያን እንደሆኑም ከቃላቸው ሰምቶ እንዲያስሯቸው አዘዘ። ከሶስት ወር በኋላም የእግዚአብሔር መልአክ ተገልጦላቸው እኔ የምስራች የምናገር ገብርኤል ረዳችሁና ነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ ስም አጠራራችሁና መታሰቢያችሁ ለዘላለም ይኖር ዘንድ አለውና አላቸው። አንተም ወዳጀ ብሶይ ታላቅ ተጋድሎ አንተን ይጠብቀሃል። ወደ እስክንድሪያ ከተማ ሊሰዱ አላቸው። ከዚያም ወደ አንጾኪያ ወስደውክ። በዚያ የምስክርነትን ገድል ይፈጸማል። ከዚህ በኋላም መኮንኑ ከወይኒ ቤት አውጥቶ ለጣዖት እንዲሰግድ አስገደደው። እምቢ ባለውም ጊዜ ከባላ ላይ አውጥተው በግንድ ውስጥ እጅግ እንዲጨምቁት ወታደሮች አዘዘ። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል ወረደ፣ ግንዱን ሰብሮ ቅዱስ ብሶዬን በመዳሰስ አዳነው። ከዚያም ወደ ወህኒ ቤት ጨመሩት። በዚያም ብዙ በሽተኞች ፈወሳቸው። ዳግመኛም እንዲህ አዘዘ ከወህኒ ቤት አውጥተው በመርከብ ወድ ውስጥ አስገብተው አንገቱን በብረት ሰንሰለት፣ እጆቹንና እግሮቹንም እንዲሁ በብረት ማሰሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንደዚሁም ሆኖ አስር ቀን ኖረ። ከዚህ በኋላ አውጥቶ በፊቱ አቁሞ ለአማልክቶች ስገድ አለው። እምቢ ባለውም ጊዜ ደሙ እንደ ውሃ እስኪፈስ ከባላ ግንድ ላይ አውጥተው አጥብቀው እንዲጨምቁት ሁለተኛ አዘዘ። እንዲሁም በእርሱ ላይ አድርገው በወይኒ ቤት አሰሩት። የእግዚአብሔር መልአክ ገብርኤልም ደግሞ ተገለጠለትና አይዞ መልካም ገድልን እስከምትፈጽም እኔ ካንተ ጋር እኖራለሁና አትፍራ አለው። ከዚህ በኋላ ወደ እስክንድሪያ ወደ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ስራ ሁሉ መረመረውና ህዋሳቱ ተቆራርጦ እስኪወድቅ ድረስ ይደበድቡት ዘንድ አዘዘ። ሁለተኛም ዘይትን አፍልተው በጆሮው በአፉና በደረቱ ላይ እንዲያፈሱ ጎኖቹንም በእሳት መብራት እንዲያቃጥሉ አዘዘ። ደግሞም በእሳት የጋሉ የብረት ችንካሮችን አምጥተው በአይኖቹ ውስጥ አደረጓቸው። ሁለተኛም የእጆቹንና የእግሮቹን ስሮች ህዋሳቱን ሁሉ እንዲነቅሉ አዘዘ። ይህንንም ሁሉ አደረጉበት። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል መጥቶ ህዋሳቱን ሁሉ ፈወሰው። ከዚህም በኋላ አንጾኪያ ከተማ አደረሱትና ወደ ንጉሥ ድዮቅልጥያኖስም አቀረቡት። እርሱም በእሳት ባፈሉት በወይን በሙጫ ድፍድፍ በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ደንጊያ በሰንሰለት አስረው ወደ ባህሩም አንከባለው ግማሽ ስጋውን እንዲያሰጥሙ ግማሹን ግን እንዲያሰጥሙ እንዳያሰጥሙ አዘዘ። እነርሱም በባህሩ ዳር ታላቅ ምሰሶ ተከሉ። በዚያም እንዳዘዛቸው አደረጉ አስረውተውት በዚህ ስቃይም በቀኑ እስከ ሰባት ሰዓት ዋለ። ያን ጊዜም የመላእክት አለቃ ቅዱስ ገብርኤል ፈትቶ አወጣው፣ እንደ ቀድሞውም ጤነኛ አደረገው። ንጉሱ ማይቷ ደነቀ። ሰያፊውንም ፈጥኖ አንገቱን እንዲቆርጥ አዘዘው። ያን ጊዜም አንገቱን ቆርጦ በባህር ዳር ከምድር ላይ ጣለው። ስጋውንም አንስቶ ከቁርበት በተሰራ ስጋ ውስጥ ጨመረው። ስጋውም ከራሱ ጋራ የተገናኘና እንዳልተቆረጠ ሆና ሆነ። ጋኑም በሀያ ቀን እስኪ ጋኑም በሀያ ቀን እስክንድሪያ እስከሚደርስ ድረስ በሰው ሳይሸከመው ብቻውን የሚጓዝ ሆነ። የበሃ ሀገር ሰዎችም በሰሙ ጊዜ መጡ። ተሸክመውም በቦሃ ሀገር ካለው ቤቱ ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ጸሎት ይማረን በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለብሶይ ዘምድረ ውሃ ሀገሩ እላውፁ በመጥባይ ታስራ ወዲሁ ወእግሩ ላይሌሁ ዳግመ እንዘይት የየሩ መንፈቀ ስጋሁ ውስተ ባሕር ወገሩ ወመንፈቆሰ እይረ ዲበ አምድ አሰሩ በዚችም ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህ ቅዱስ ለዮሐንስ ዘሐራቅሊ የእናቱ ወንድም ልጅ ነበር። ሁሌ ዮሐንስም ታስሮ ሳለ ያገለግለው ነበረ። ዮሐንስም ገድሉን በፈጸመ ጊዜ ሥጋውን ገነዘ። በበድኑ ላይም እንዲህ ብሎ አለቀሰ። ከእግዚአብሔር የተለየው ሆኜ ብቻዬን እንዴት ትተወኛለ? ከቅዱስ ዮሐንስ ስጋም እንዲህ የሚል ቃል ወጣ። ወዳጅ ቢፋሞን ከእኔ ጋር መኖርን ከፈለግ ፈጥነ ወደ መኮንኑ ሂደ፣ ክብር ይግባውና በክርስቶስ ታመን፣ ነገም ወደ እኔ ትመጣለ። ይህንንም ሰምቶ የዮሐንስን ስጋውን ቀበረ። ከዚህም በኋላ ወደ መኮንኑ ሄደ። ክብር ይግባውና በየታችን ኢየሱስ ክርስቶስ እየታመነ የረከሱት ጣዖታቱን ሰደበ። መኮንኑም ጽኑ ስቃይ አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ፣ የምስክርነትን አክሊል ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት ደግሞ የመርቆሬዎስና የመቃርስ የይሳቅና የእብሎይ የእብሎን የረፍታቸው መታሰቢያ ነው። የአብራርስም የአብላሬዎስም የምስክርነቱ መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። በዚች ዕለት ደግሞ ቅዱስ መቃርስ ምስጋና ይግበቡና በጌታችን ስም በባህር ውስጥ በመስጠም አረፈ። በረከቱ ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ለከ መቃር ስሩይ በእንተ ክርስቶስ ዘሞትከ በስጥመተ ማይ እምእረድ አንሰ ቆላ ተብካይ ነአ ነአ አቃቤ ስራይ እስመ ፈቅድ ለጥእይ ብሲ ድውይ። በዚችም ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት የመነኮሳይት የቅድስት ማርታ የረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተቀበረች። በረከቷ ከእኛ ጋራ ይሁን ለዘላለሙ አሜን። ሰላም እብል እንዘ አሃውስ ልሳነ ለመፍቀሬተ ነግድ ማርታ ለባሲተ ክርስቶስ ምነ አመቀሰፍዋ ትክሃድ ኢየሱስ ሃ መድህነ ሙአት በትግስት ወእያንከረ ትርቃነ በረከተ ዛቲ ቅድስት የሃሉ ምስሌነ። አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም ሰኔ ስድስት በዚች ዕለት ከእስክንድርያ ከተማ የሆነ መነኮስ አባ ቴዎድሮስ በሰማዕትነት ሞተ። በዚችም ዕለት የሀገር መሪውጥ አርባ ሰማዕታትና የሌሎች አርባ ሰማዕታት የመነኮስ ገብረ ክርስቶስ መታሰቢያቸው ነው። በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን አውሳቤዎስ ታማን ታማን ሀር ዋግና ባኮስ የተባሉ የሀገር አስና አራት መኳንንት የረፍታቸው መታሰቢያ ነው። ዛቅረብኩ ማህሌተ አዘኪሬ አኤላ ፈምለተ ፀምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውጉፈ ፈምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ወመነኮሳት የራን

አባታችን ገብረ መንፈስ ቅዱስ ያደረጉት ተአምር ይህ ነው። ጸሎታቸውና በረከታቸው በገዳማውያን እንዲሁም በሀገራችን በኢትዮጵያ ለዘላለም ጸንቶ ይኑር አሜን። የቀትር ጋኔን የያዛት አንዲት ሴት ነበረች። በሶስት ቀንም ይጥላት ነበር፣ እስከ ሶስት ዓመትም የተሰቃየች ኖረች። ከሶስት ዓመት በኋላ ወደ አንድ ታላቅ መንፈሳዊ ካህን ሄደች። ሄዳም የምድንበትን ምክንያት ምክንያት ንገረኝ፣ የምድንበትን ምክንያት ንገረኝ፣ የቀትር ጋኔን ይዞኝ እየጣለኝ እያሰቃየኝ ነውና አለችው። ያም ታላቅ ካህን እኔ ያለ እግዚአብሔር ፈቃድ ጋኔን ማውጣት አይቻለኝም፣ ነገር ግን ድንቅ ተአምር የሚያደርግ የአባታችን የገብረ መንፈስ ቅዱስን መታሰቢያ ዝክር አድርጊ፣ እርሱ ያድንሻል። ሊሆም በዓሉም በወር በገባ በአምስት ቀን ነው ብሎ መከራት። ያችም ሴት ደስ እያላት ሄዳ ለባሏ ነገረችው። ባሏም ይህንን ሰምቶ የማዳን ምክንያት ቢያሰኘኝ ቢያሳየኝ ጥማድ በሬን እሰጣለሁ፣ መታሰቢያውን ዝክሩንም አደርጋለሁ አለ። በዚያችም ሌሊት አባታችን ገብረ መንፈስ ቅዱስ መጥቶ በአጠገቧ አቁሞ ያንን ጋኔን አንተርኩስ መንፈስ ከእርሷ ተለይተ ውጣ በእኔ ቃል ኪዳን አምያለሁ አለ። ጋኔኑም በእርሷና በባሏ መካከል ይኖር ነበር። አባታችንም ፈጥኖ ተነስቶ በመብረቅ መታው። ሁለቱም ባልና ሚስት ግን ደነገጡ። ተነስተውም ወደ ደጅ ወጡ። ያ ጋኔንም ወድቆ አገኙት። ሁለመናውንም በእሳት የተለብ የተለበለበ ግንድ ይመስላል ይመስል ነበር። ፊቱም ዝንጀሮ ይመስል ነበር። የሀገሩ ሰዎች እስኪሰሙ ድረስ አሰምቶ ጮኸ ጮሁ። የሀገሩም ሰዎች ጩኸቱን ሰምተው ተሰበሰቡ። ይህን ድንቅ ተአምር አይተው ፈጽመው አደነቁ። በለኩትም ጊዜ ቁመቱ አራት ክንድ ከስንዝር ሆነ። ጎኑም ሁለት ክንድ ያህል ሆነ። በማግስቱም ወደ ገደል ሊጥሉት ወደው አርባ ጎልማሶች መጥተው ጎተቱት፣ አልቻሉም። ዳግመኛም የሀገሩ ሰዎች ከልጆች ከሴቶቹ ጋር ሆነው ጎተቱት አልቻሉም። ጋኔኑ ይወጣላት ያቺ በሽተኛ ሴት ግን ሶስት ጊዜ በአባታችን ገብረ መንፈስ ቅዱስ ጸሎት፣ አንተ ጋኔን ተነስ ብላ ብቻዋን ገመዱን ይዛ ጎተተችው። ከዚያም የነበሩ ሰዎች ሁሉ እያደነቁ ተከተሏት። ብቻዋን ጎታ ወስዳ ወደ ገደል ጣለችው። አባታችን ገብረ መንፈስ ቅዱስም ይህንን ድንቅ ታምራት አደረገ። የጻድቁ የአባታችን አቡነ ገብረ መንፈስ ቅዱስ አማላጅነት ይጠብቀን አይለየን ለዘላለም አሜን።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

ኦ እግዚ ኢየሱስ ክርስቶስ ሰራይ ኃጢአት ስራይ ኃጢአት ወ ኃጢአት ኩሉ ህዝብ ከማይ ማይ ሰራ ኃጢአት እግዚአብሔር እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን